አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥቅምት 5 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ ሙሐመድ ከእናንተ ከተመልካቾች ጋር እቆያለሁ። እስከፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የህዳሴ የግድብ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕሰ ጉዳይ መሆኑን አማካሪያቸው ተናገሩ። በአዲስ አበባ ከተማ የ2018 የማህበረሰብ አቀፍ ጤና መድህን ምዝገባ ተጀመረ። ከዓለም አቀፍ በማጭበርበር የተገኘ 14 ቢሊዮን ዶላር የሚያወጣ ቢትኮይን መያዙን የአሜሪካ መንግስት አስታወቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የህዳሴ ግድብ ጉዳይ ለፕሬዚዳንት ትራምፕ ወሳኝ ርዕሰ ጉዳይ መሆኑን አማካሪያቸው ተናገሩ። ኢትዮጵያ ባለፈው ወር ያስመረቀችው ታላቁ የህዳሴ ግድብ ጉዳይ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን የተናገሩት ከፍተኛ አማካሪያቸው ማሳድ ቡሉስ ናቸው። የአሜሪካው ፕሬዚዳንት የአፍሪካ የአረብና ና የመካከለኛው ምስራቅ ከፍተኛ አማካሪ ለሳኡዲው አልአረቢያ እንደተናገሩት ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። የፕሬዚዳንቱ አማካሪ ለዚህ አስረጂ በማድረግ ያቀረቡት በመጀመሪያው የፕሬዚዳንትነት ዘመ ናቸው፣ ከስምምነት እንዲደረስ ጥረት አድርገዋል የሚል ነው። ይሁንና በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ የኢትዮጵያን ጥቅም አሳልፎ የሚሰጥ በመሆኑ ውድቅ የተደረገ ነው። በዚሁ የተቆጡት ፕሬዝዳንት ትራምፕ ሀገራቸው ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ አምስት መቶ ሚሊዮን ዶላር የሚደርሰው እንዲቋረጥ አድርገው ነበር። አሁን አስተያየት የሰጡት የፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ፣ ከሱዳን ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይተው ነበር። ቡሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራ ነው ሲሉ ለዜና ምንጩ ተናግረዋል። በሕዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የሕይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄውም ከዚሁ እውነታ በመነሳት መገኘት አለበት ብለዋል። በታላቁ ሕዳሴ ግድብ ምክንያት በሀገራቱ መካከል የተከሰተውን ውዝግብ ከፖለቲካዊ ይልቅ በቴክኒካዊ መንገድ ለመፍታት የአሜሪካ ፍላጎት መኖሩንም አመልክተዋል። የታላቁ ሕዳሴ ግድብ ግንባታ በሚካሄድባቸው ዓመታት በተደጋጋሚ በኢትዮጵያ ላይ ክስ በማቅረብ ጉዳዩን ለተባበሩት መንግስታት የጸጥታ ምክር ቤት፣ ለአፍሪካ ህብረትና ለአረብ ሊግ ያቀረበችው ግብጽ የግንባታውን መጠናቀቅ ተከትሎ ተመሳሳይ ክስ ለመንግስታቱ ድርጅት አቅርባለች። ከቀናት በፊት የግብፁ ፕሬዝዳንት አብዱልፈታ አልሲሲ ከህዳሴ ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ ቢናገሩም ኢትዮጵያ ግን የቀረበውን ክስ አጣጥላዋለች። ኢትዮጵያ ከአራት ቢሊዮን ዶላር በላይ በማውጣት የገነባቸው ግዙፉ ታላቁ የህዳሴ ግድብ የኤሌክትሪክ ሀይል ማመንጫ ሰባ አራት ቢሊዮን ኪዩቢክ ሜትር ውሃን የመያዝ አቅም አለው። ኢትዮጵያ ከቢሊዮን ዶላር በላይ እዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። ኢትዮጵያ በዩሮ ቦንድ የተበደረችውንና እንደ ኤሮፓያኖቹ አቆጣጠር በ224 ተከፍሎ መጠናቀቅ የነበረበትን ከቢሊዮን ዶላር በላይ የውጭ እዳዋን መልሶ በማዋቀር የክፍያ ጊዜውን ለማራዘም ያካሄደችው ድርድር ያለ ውጤት መጠናቀቁ ታውቋል። የገንዘብ ሚኒስቴር ማክሰኞ ጥቅምት አራት 2018 ባወጣው መግለጫ እንዳስታወቀው እንደ አውሮፓውያኖቹ አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላር 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት አበዳሪዎች ቡድን ጊዜያዊ ኮሚቴ ጋር እንደ አውሮፓውያኖቹ አቆጣጠር ከሴፕቴምበር 25 እስከ ጥቅምት 13 2025 ድረስ የተገደበ ውይይት ሲካሄድ ማካሄድ መቆየቱን አስታውቋል። በውይይቱ ላይ ከኢትዮጵያ መንግስት ተወካዮች በተጨማሪ በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልኤልፒ የተባለ የህግ አማካሪና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸውን ገልጸዋል። የኢትዮጵያን ቦንድ የገዙ ቡድኖችን በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪዎች መሳተፋቸው ተጠቅሷል። ኢትዮጵያ ያለባት ሳይከፈል የተዘለለ ወለድን ጨምሮ ያለባት አጠቃላይ አንድ ቢሊዮን ዶላር እዳ በ16 በመቶ ቅናሽ ተደርጎበት ወደ 840 ሚሊዮን ሚሊዮን ዶላር ዝቅ እንዲደረግላት፣ ይህንን መልሶ የተዋቀረ እዳ እንደ ኤሮፓያኖቹ አቆጣጠር ከ2026 ጀምሮ በአምስት ዓመታት ውስጥ በስምንት እኩል የክፍያ ፕሮግራሞች ለመክፈል እንዲወሰንላት የመጀመሪያ ጥያቄ ማቅረቧን የገንዘብ ሚኒስቴር በመግለጫው አስታውሷል። በዚህ የመጀመሪያ ጥያቄዋ ላይ ሳይከፈል የተዘለለ 132.5 ሚሊዮን ዶላር ወለድ እንደ ኤሮፓያኖቹ አቆጣጠር እስከ ጁን 2026 ድረስ በሁለት ዙር ለመክፈል ዝግጁ መሆኗን አስታውቃለች። ይህንንና የአበዳሪዎቹን ቡድን የሚወክለው ጊዜያዊ ኮሚቴ

ጥያቄ ባለመስማማት ራሱ ያዘጋጀውን የእዳ ማሸጋሸጊያና መልሶ ማዋቀሪያ ሰነድ እንዳቀረበ መግለጫው ያስረዳል። በዚህም መሰረት አበዳሪዎችን የወከለው ጊዜያዊ ኮሚቴ ያልተከፈለ ወለድን ሳይጨምር ኢትዮጵያ ባለባት አንድ ቢሊዮን ዶላር እዳ ላይ የአስር በመቶ ቅናሽ በማድረግ አጠቃላይ እዳዋን ወደ ዘጠኝ መቶ ሚሊዮን ዶላር ለማውረድ ይህንንም እንደ አውሮፓውያን አቆጣጠር ከሀያ ሀያ ስድስት ጀምሮ በአመት ሶስት መቶ ሚሊዮን ዶላር እኩል ክፍያ በመፈጸም እንደ አውሮፓውያን አቆጣጠር በጁላይ ወር ሀያ ሀያ ዘጠኝ እንድታጠናቀቅ የሚ።

መግለጫው ጠቁሟል። ከዚህ በተጨማሪ ቀደም ባሉት ዓመታት ሳይከፈል የተዘለለውን ወለድ እንደ ኤሮፓያኖች አቆጣጠር እስከ ጃንዋሪ 2026 ከፍላ እንድታጠናቀቅና በቀሪው ዕዳ ላይ የሚኖረውን 6.625 በመቶ ወለድ እስከ ጁላይ 2029 ድረስ በየዓመቱ እንዲከፈለው የሚጠይቅ ሰነድ አቅርቧል ተብሏል። ኢትዮጵያ ይህንን ባለመቀበል ሌላ የዕዳ ሽግሽግና የክፍያ አማራጭ ያቀረበች ሲሆን በዚህም ያለባት ዋና የ1 ቢሊዮን ዶላር ዕዳ ላይ የ15 በመቶ ቅናሽ ተደርጎላት ወደ 850 ሚሊዮን ዶላር ዝቅ እንዲል፣ ይህንንም እንደ አውሮፓኖች አቆጣጠር ከጁላይ 2026 እስከ ጁላይ 2029 ባሉት ዓመታት ውስጥ ከፍላ ለማጠናቀቅ መጠየቋ ተጠቁሟል። ይህ ቢሆንም ውይይቱ ግልጽና ገንቢ ከመሆኑ ባሻገር ትርጉም ያለው ለውጥ የታየበት በመሆኑ በአጭር ጊዜ ውስጥ በድጋሚ በመገናኘት ድርድሩን ለመቀጠልና ልዩነቶችን በመፍታት ከስምምነት ለመድረስ ተስፋ እንዳለው አስታውቋል። በአዲስ አበባ ከተማ የ2018 የማህበረሰብ አቀፍ ጤና መድህን ምዝገባ ተጀመረ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። በአዲስ አበባ ከተማ የ2018 የማህበረሰብ አቀፍ ጤና መድህን ምዝገባ ተጀመረ። የአዲስ አበባ ከተማ አስተዳደር ጤና ቢሮ የ2018 የማህበረሰብ አቀፍ ጤና መድህን ምዝገባ መጀመሩን በዛሬው ዕለት ይፋ አድርጓል። መግለጫውን የሰጡት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ምዝገባው ከጥቅምት 1 እስከ ሕዳር 30 2018 እንደሚቀጥል ተናግረዋል። እንደ ኃላፊው ከሆነ የነባር አባላት መዋጮ ስሌት ዝቅተኛው 1ሺህ 500 ብር ከፍተኛው 10ሺህ 500 ብር እና የመመዝገቢያ 200 ብር በአጠቃላይ በየደረጃው ተደምሮ ይከፈላል። በአጠቃላይ በገቢ እርከን ደረጃ የክፍያ መጠን በጣም ከፍተኛ 10ሺህ 500 ብር፣ ከፍተኛ 6ሺህ 900 ብር፣ መካከለኛ 2000 ብር ዝቅተኛ 1 ሺህ 500 ብር እንዲሁም በጣም ዝቅተኛ ኑሮ ለሚኖሩ የማህበረሰብ ክፍሎች በመንግሥት ይሸፈንላቸዋል። ዕድሜያቸው ከ18 ዓመት በላይ ለሆኑ ልጆች እና በአባሉ ጥላ ስር ለሚኖሩ ተጨማሪ ቤተሰቦች የመሠረታዊ ቤተሰቡ 50 በመቶ መዋጮ እንደሚከፈል አክለዋል። በከተማው ጤና ቢሮ መረጃ መሠረት በ2017 ከ2 ሚሊዮን 500 ሺህ ዜጎች በላይ በማኅበረሰብ አቀፍ ጤና መድህን አባልነት ታቅፈዋል። ዓመታት ያስቆጠረው የኢትዮጵያ ጤና መድህን አገልግሎት የማኅበረሰብ አቀፍ ጤና መድህን ማኅበረሰብ አቀፍና የማኅበራዊ ጤና መድህን ስርዓቶችን መሠረት አድርጎ የሚሠራ ነው። የማኅበረሰብ አቀፍ ጤና መድህን ስርዓት በኢመደበኛ ኢኮኖሚ የሚሰሩ ወይም መደበኛ ደመወዝና ገቢ የሌላቸው ዜጎችን ተጠቃሚ የሚያደርግ ሲሆን ሁለተኛው ማኅበራዊ የጤና መድህን ግን በመደበኛ ክፍለ ኢኮኖሚ የተሰማሩትን ዜጎች ተጠቃሚ የሚያደርግ ስርዓት ነው። የማኅበረሰብ አቀፍ ጤና መድህን ስርዓት የሙከራ ትግበራውን የጀመረው በ2013 በሦስት ወረዳዎች ነበር። በመላ ኢትዮጵያ የጤና መድህን ምዝገባና እድሳት የሚከናወነው በየዓመቱ ከመስከረም አንድ እስከ የካቲት 30 ቀን ባሉት ስድስት ወራት ውስጥ ነው። በእነዚህ ወራት እያንዳንዱ ወረዳ ኅብረተሰቡ ገቢ ያገኝባቸዋል ብሎ ያመነባቸውን ሁለት ወራት መርጦ ምዝገባና ዕድሳት እንዲያካሄድ ያደርጋል። በዚህ መልኩ የሚከናወነው ምዝገባና ዕድሳት የካቲት 30 ቀን መጠናቀቅ እንደሚኖርበት የኢትዮጵያ ጤና መድህን አገልግሎት መረጃ ያመለክታል። ኢትዮጵያ በአፍሪካ የኤሌክትሪክ ተሽከርካሪዎችን ጥቅም ላይ በመዋል ቀዳሚ ሚናዋን እየተወጣች ነው ተባለ። የትራንስፖርትና ሎጂስቲክ ሚኒስትር ዓለሙ ስሜ ኢትዮጵያ በአፍሪካ የኤሌክትሪክ ተሽከርካሪዎችን በማስፋፋት ቀዳሚ ሚናዋን እየተወጣች እንደምትገኝ ገልጸዋል። ሚኒስትሩ ይህን የተናገሩት በአዲስ አበባ እየተካሄደ በሚገኘው የ2025 የአፍሪካ ኢሞቢሊቲ ሳምንት ነው። ኢትዮጵያ የአፍሪካ የአየር ንብረት ታሪክ አዲስ ምዕራፍ እየጻፈች ነው ያሉት ሚኒስትሩ፣ ለአየር ንብረት የማይበገር ኢኮኖሚ በመገንባት ላይ ናት ብለዋል። ኢትዮጵያ ዘጠና ስምንት በመቶ የሚሆነው የኃይል ፍላጎት ከታዳሽ ምንጮች የሚገኝ መሆኑንም ገልጸዋል። ሀገሪቱ የትራንስፖርት ስነ ምህዳሯን በመሰረታዊነት እየቀየረች መሆኑን ጠቅሰው የፖሊሲ ማዕቀፍ በማዘጋጀት አበረታች ስራ መስራቷን ተናግረዋል። ኢትዮጵያ በሀያ ሀያ አራት ኤሌክትሪክ ያልሆኑ ተሽከርካሪዎችን ማስመጣት መከልከሏን ጠቅሰው ውሳኔው በኢኮኖሚያዊ ምክንያታዊነት የተመራ መሆኑን የገለጹት ዓለሙ በአመት ከአራት ቢሊዮን ዶላር በላይ ለነዳጅ ማስመጫ ወጪ ይደረግ ነበር ያሉት ሚኒስትሩ ይህም በውጭ ምን ዛሬ ከምችታችን ላይ ትልቅ ጫና እየፈጠረ ነበር ብለዋል። አፍሪካ በሌሎች ሀገራት የተሰሩ ቴክኖሎጂ ተቀባይ ብቻ ሳትሆን የትራንስፖርትን የወደፊት እጣ ፋንታ እየቀረጸች መሆኑንም ጠቁመዋል። መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። ቀጥለናል። የቀድሞ የጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የጤና እክል እንደገጠማቸው ተናገረ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የጤና ክል ስለገጠማቸው ማህበረሰቡ በዱዓ እንዲያግዛቸው ተጠይቋል። ተቀዳሚ ሙፍቲ ሐጂ ዑመር በአሁኑ ሰዓት አዲስ አበባ ላንሴት ግል ሆስፒታል የሕክምና ክትትል እያደረጉ እንደሚገኙ ሚንበር ቲቪ ከሆስፒታል ምንጮች ሰምቷል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ጠቅላይ ምክር ቤቱን በፕሬዝዳንትነት ያገለገሉት እስከ ግንቦት 18 2014 ድረስ መሆኑ ይታወቃል።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 ከቆይታ በኋላ በማጭበርበር የተገኘ 14 ቢሊዮን ዶላር የሚያወጣ ቢትኮይን መያዙን የአሜሪካ መንግስት አስታውቋል። እንመለስበታለን ይጠብቁን። የሰብአዊ መብቶች ተሟጋቹ ድርጅት የሱዳንን ግጭት በህጻናት ላይ የሚደረግ ጦርነት ነው ሲል ፈረጀ። ራውል ዋልልንበርግ የተሰኘ የሰብአዊ መብቶች ማዕከል ባወጣው ሪፖርት የሱዳን ግጭት በህጻናት ላይ የሚደረግ ጦርነት ነው ሲል ፈርጆታል። ድርጅቱ ጦርነቱ በተቀሰቀሰበት የመጀመሪያ ዓመት ብቻ ከአስር ሚሊዮን በላይ ህጻናት በመላው ሱዳን ለጥቃት ተጋልጠዋል ሲል ይፋ አድርጓል። ራውል ዋልልንበርግ የሰብአዊ መብቶች ማዕከል በመቀመጫውን በካናዳ ያደረገ መንግስታዊ ያልሆነ ድርጅት ነው ነው። ድርጅቱ በሰብአዊ መብት ጥበቃና አያያዝ ላይ ትኩረት አድርጎ የሚሰራ ከመሆኑ በተጨማሪ የመብት ጥሰቶች ተፈጽመው ሲገኙ ፍትሕ እንዲሰጣቸው ለማድረግ የሚንቀሳቀስ መሆኑን ይገልጻል። ማዕከሉ ሱዳንን በተመለከተ ዛሬ ባወጣው አዲስ ሪፖርት ግድያ ጾታዊ ጥቃትና የግዳጅ ምልመላን ጨምሮ በህፃናት ላይ የተፈጸሙ ወንጀሎችን አጋልጧል። በቀጠለው የሱዳን የእርስ በርስ ጦርነት ህጻናት ሆን ተብሎ ጥቃት እየደረሰባቸው ነው ሲልም ድምዳሜ አስቀምጧል። ማዕከሉ ሰራሁት ባለው የምርመራ ሪፖርት መሰረት ሁለቱም ተፋላሚ የሱዳን ኃይሎች በህፃናት ላይ ከፍተኛ ግድያ ፈጽመዋል፣ ጾታዊ ጥቃት፣ የግዳጅ ምልመላ አከናውነዋል። ከዚህ በተጨማሪም እንደ ሆስፒታሎችና ትምህርት ቤቶች ያሉ አስፈላጊ መሰረተ ልማቶች በሱዳን ጦርነት ተፋላሚ በሆኑ ሀይሎች ኃይሎች ውድመት ደርሶባቸዋል፣ ሲል ሪፖርቱ አትቷል። የሚድል ኢስት አይን ዘገባ እንደ ምንጭ የተጠቀመው ራውል ዋልልንበርግ የመብቶች ማዕከል ባወጣው ሪፖርት በጦርነት ውስጥ የውጭ ተዋናዮችን ተሳትፎና የጥፋት ሚና በስም ጠቅሶ አስቀምጧል። እንደ ሪፖርቱ ሱዳን ካላት 50 ሚሊዮን ገደማ ህዝብ 42 በመቶ ከ14 ዓመት በታች የሚሆኑ ህጻናት ናቸው። ጦርነቱ ከጀመረበት ሚያዝያ 2023 ጀምሮ 16 ሚሊዮን የሱዳን ህጻናት አስቸኳይ ሰብአዊ እርዳታ እንዲጠባበቁ ተገደዋል። 17 ሚሊዮን የሚጠ የሚጠቡ ህጻናት ከትምህርት ገበታቸው ውጪ ሲሆኑ ዘጠና በመቶው ደግሞ የመደበኛ ትምህርት እድል የላቸውም፣ ሲል የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። በማጭበርበር የተገኘ 14 ቢሊዮን ዶላር የሚያወጣ ቢትኮይን መያዙን የአሜሪካ መንግስት አስታወቀ። የአሜሪካ መንግስት በበይነ መረብ በተፈጸመ ማጭበርበር የተገኘ ነው የተባለ ከ14 ቢሊዮን ዶላር በላይ የሚያወጣ ቢትኮይን መያዙን አስታውቋል። የአሜሪካ አቃቢ ህግ እንዳለው በአገሪቱ ታሪክ ትልቁ የፋይናንስ ማጭበርበር ነው። ከዚህ ቀደም ከፍተኛ መጠን ያለው ቢትኮይን በቁጥጥር ስር ውሎም አያውቅም። በማጭበርበር የተጠረጠረው ግለሰብ እስካሁን ባይያዝም በንግድ ተቋሙ አማካኝነት የበይነ መረብ ማጭበርበር በመፈጸም ተከሷል። ተቋሙ በቤት ግንባታና በፋይናንስ አገልግሎት ላይ እየተሰማራ ነው። በእስያ ትልቁ የሆነ የወንጀል ቡድን እንደሆነም አቃቢ ህግ ገልጿል። ቢቢሲ እንደዘገበው በካምቦዲያ የቤት ግንባታ እየተከናወነ እንደሆነ በማስመሰል ግለሰቡ ብዙዎችን ማጭበርበሩን የተመለከታቸው የፍርድ ቤት ሰነዶች ይጠቁማሉ። ውድ ተመልካቾች ለዛሬ ያዘጋጀነው ነው። የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ